ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንደኔ ዛሬ ደስ ያለው ማለት ነው። እኔ በጣም ደስ ብሎኛል፣ የእውነት ለመናገር አብርሃም ታደሰ እንግዲህ ደስ ብሎኛል፣ በጣም ከልቤ ደስ ብሎኛል። ምክንያቱም ይሄ ነገርም እንግዲህ እኛ ገፋፍተን እንዳልሆነ ተስፋ አድርጋለሁ አብርሃም ማለት ነው። የእውነት ለመናገር ለሩታ ከዚህ በላይ ይገባታል፣ እና ባለፈው ያው የጠበቅነው መኪና ወይም ደግሞ ወርቅ የሆነ በቃ በጣም ትልቅ ነገር ነው የጠበቅነው ምክንያቱም ማለት ሁላችሁም ታውቃላችሁ፣ ግዴታ እኔ ምንም ሰው እንደ ኑሮ ነው የሚኖረ ምናምን ልትሉ ትችላላችሁ። ወደኋላ ሄደን ማውራት አይጠበቅብንም። አራስ ሴትን እንዴት አቀባበል እንደሚደረግ ታውቃላችሁ አብዛኞቻችሁ ማለት ነው። ምክንያቱም ሁላችሁ ልንገራችሁ ሩታ ባለችበት ስለሆነ ነው። እኔ አራስን በደንብ መቀበል አለበት ምለው ወይን እንትን አንደኛ ፌመስ ስለሆኑ፣ ሁለተኛ ደግሞ ገንዘብ ስላላቸው ነው። ገባችሁ አይደለ እንደ ሎርማን እንደኛ ዳሃ ቢሆኑማ እንደዚህ ተቀበላት እንደዚህ ተቀበላት አንልም ነገር ግን በቃ እንደ ሎርማን ሩታ ይገባታል ባይ ነኝ። እንደ ቲክቶከሮች ምናምን በቃ እንድትደረግ ስለምፈልግ ነው። ገባቸው አይደለ? አብዛኛው ጊዜ እኛ መኪና፣ ወርቅ ቤት ምናምን ያልነው በግ ምናምን የሚሉት እንደ በግ ስለሆኑ ነው። እንደ በግ አስተሳሰብ ስላላቸው በግ ነበረ እየተመኙላት የነበረው ለሩታ ማለት ነው። በግ ስለሆኑ ሲጀመር በግ ከበግ ውጭ ምንም አይመኝም። በዚያ አጋጣሚ ልንገራቸው የበግ አስተሳሰብ ያለ ሰው ከበግ ውጭ ምንም አይመኝላትም ማለት ነው። በግ እናንተ በአስር ሺህ ብርና አሁን አስር ሺህ ብር የገባው እና ዶሮ የሚገዛው ዋጋ የሚገዛ ዋጋ ለሩታ መገመት ማለት በጣም ከባድ ነው የሆነት እናንተ በጎች ማለት ነው። ደረሰው የለ ብያስባለን ሩታን ወደዚኛው ግቢ እንጠራታለን። ልክኛ ስንጨርስ ከዛ አይኗና ስለ እናመጣታለን። እዚጋ እናቆማታለን። ይሄ የምታዩት እና እንግዲህ ማኪና እናለን። አብረን ነው ቪዲዮ የምናየው ማለት ነው። የሆነን ለመናገር ለሩታዬ ማኪና ተገዝቶላታል። አም ሶ ሀፒ ማይ ሲስተር ማለት ነው። እና ሩታዬ፣ ለአንቺ ማለት ነው መኪና አይደለም ከዚህ በላይ በቃ በወርቅ ተነጥፎልሽ በወርቅ እንድትሄጂ። ምክንያቱም እንደዚህ ወንዶች እንዳለ የቡታጅላ ዩቱበሮች እንዳለ አብዛኞቹ በአንቺና በለሚ ነው ለዚህ የበቁት ስለዚህ ያ ሁሉ ወታደራዊ ዩቱበሮች ማለት ተሰብስቦ ወርቅ ገዝቶ በምንጣፍ ወርቅ ራሱ ብትሄጂ ላንቺ ያንስሻል ባይነኝ፣ እኔ ማለት ነው። እውነት እውነት የምሬ ነው እኮ ምክንያቱም ለሰው በጣም ብዙ ነገር ስላደረገች ማለት ነው። ማደግም ምክንያት ስለሆነች እና ሩታዬ እኛ ያው ላንቺ ጥሩ ነገር የምናስበው ጥሩ ሰው ስለሆንን ማይንድ አለን ሰው ስለሆን ነው። እንደ በግ የሚያስብ ደግሞ በግ ነበር ላንቺ የተመኙልሽ። እና አብርሃም፣ የእውነት ለመናገር እኔ ያቺ ያቺ ናት እንጂ አብርሃምን ወደ ሱ ልትወስድ ትፈልጋለች ያቺ ሴት አዳሪዋ ማለት ነው። ግን አብርሃም ወደ ሩታ ነው እየሄድ ያለውና የኔናት በቃ መኪና ተገዛላት። ያው ቆርቆሮ ነው ታውቃላችሁ። ምንም አይደለም። ነገር ግን ከምንም በላይ ደግሞ አብሪሽ ደግሞ አስቦላ ለሩታ ደግሞ ይሄ ነገር ሲያደርግላት ደግሞ የሆነን ለመናገር በጣም ደስ ብሎኛል፣ በጣም ደስ ብሎኛል። ግን እናንተ ድራማውን ለካ ሩታን እያስለቀሰዋት ሴት አዳሪዋ ብለን ራሱ ምን ሰድባት ምስኪን በቃ ይቅር በሉኝ። እንደው ማለት ነው የእውነት ለመናገር እሷ ራሱ ድራማ እያሰሩላት ምናምን ምርጥ። በዚህ አጋጣሚ ግን ሄርሜላ ራሱ ማለት ነው እንደ ሩታ ምርጥ ተዋናይ ናት። ገባችሁ አይደል? ብዙ ሰው ይፈልጋታል ብዬ አስባለሁ። ማስመሰል በደንብ ትችላለች። ማልቀስ በደንብ ትችላለች። እንደ ማፍቀር መሆን ወንድ እንትን ማለት ሪሊ ማድረግ ትችላለች። ገባችሁ አይደል? ለካ እንደዚህ ድራማ ሳያቋርጡ የሰሩት ለሩታ መኪና ሊገዙላት ነው። የሚነሳ ነው በኋላ ላይ ብድግም እናደርገው ነው ታያላችሁ ብዬ አስባለሁ። ያኔ ይህንን ማባ ለሩታ እየተዘጋጀ ነው፣ እንሰጣታለን አስቀድመን። ከዛ ይህንን መኪና ሰርፕራይዝ እናደርጋታለን ማለት ነው። እኔ የምለው ወርጂናል አበባ የላችሁም እንዴ? ነገር ሬዲ ነው፣ ሁሉም ነገር ምናልባትም ማለት ነው ተዘጋጅተናል። ስለዚህ አሁን ፋሚሊዎች ምን አለ መሰላችሁ ምናልባት ሀሳብ ካላቸው አንድ ሚቀን ስንስጣቸው። ና ዛሬ በጣም ደስ የሚል ቀን ነው። ሩታን በጣም በጣም ማመስገን እፈልጋለሁ። ገና ግብር የተቀመጡ በጭፈረ እኛ ነው ምንቀበላት ማለት ነው። ብቻ በጣም ትደሰታለች ብዬ ያስባለሁ። አብርሽም በጣም እናመሰግናለን። እንኳን ለዚህ ቀን አበቃሚ ይባሉ። ሚስትን ለማስደሰት እንኳን አበቃት። የወንድሜ የምናደርጋት ከዛ ለማፈንዳ ተዘጋጀው። አንዳችሁ ከዛ በኩል፣ አንዳችሁ ከዛ በኩል ቁናናችሁ። ከዛ ይህን አበባ በእጇ ተጣታላችሁ። ይህን ግን ብናነሳው ያዘው እግሮቹ ጋር እንፈታታቸዋለን። ልክ ስትመጣ ማለት ነው እግሮቹ ጋር የታሰሩትን እንፈታቸዋለን ማለት ነው። ከዛ ይህንን ክፍት ነው የምናደርገው ሰርፕራይዝ እናደርጋታለን ማለት ነው ለማፈንዳት

አልቀበልም ብትል ይባላል ይባላል ምናልባት እንግዲህ ልባ ማለት ነው። አታምንም ማመኑ ታምናለች። ለምን ከዛ በፊት እንደዚህ ቃል ገብቼ ላት ነበረ ስለነበረ እንደምታምን ሁላችንም ስራ ስራችንን ተይዘዋል ማለት ነው እንግዲህ ማለት

ጥላውን አሁን ማንሳት ይችላል። አሁን እኔ ወርቅ ያለሽ ቀስ ቀስ ቀስ ቀስ ነው። ከዛ መልሰ ያዛት። እንግዲህ ሩታዬ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል። ወይኔ ልቤ ሊፈነዳ ነው። ልፋትም ነበረው። በጣም ደክመን ለፍተን ዛሬ ላይ እንግዲህ በጣም ነው የለፋችሁት። ስድቡንም ምኑንም ትችቱንም ምኑንም ችላችሁ ለዚህ በቅታችሁ ማኪና መግዛታችሁ በጣም ደስ ብሎኛል። ጎበዞች፣ ጀግኖች፣ ጀግኖች እንደዚህ ነው ሰው ማለት ማለት ነው እና የእውነት ለመናገር እኔ ያደረግኳቸው እናንተ እየተሰደቡ እየተረገጡ ኦዲየንሶችን ወደዛ ጥሮ ምናምን ማለት ነው ማኪና ገዛ እና ከዚህ በላይ ምን አለ ማለት ነው። ምን አለ ቤተሰብ ስማርቱኑ እንደ አብርሽና እንደ ሩታ ማለት ነው እንደዚህ ሰርቶ ማኪና መግዛት። በቃ አለቀ። አሁን ቢያንስ ዘጠኝ ወር አመት ሆናቸው። ዓመት ሙሉ እንትን አሉ እንግዲህ አስቡ። በአሁን ሰዓት ሶስት ሚሊዮን ወይ ደሞ አራት ሚሊዮን ይሆናል መኪና እና እና እስከዛ ድረስ በቃ መኪና ለመግዛት ደፈቀና ብሎ ድራማ ውስጥ ምንም ሆነ ተሰደበም ተጨፈለቀም ተቀጠቀጠም ጆሬን አልሰማም የሚስቴን ነገር ማሳካት አለብኝ ብሎ እንግዲህ አብርሃም ዛሬ እንግዲህ ለሩታ አሳክቶላታል። ደስ ብሎኛል። የሆነ ሰራየት ለማድረግ ለን መቃኑ ማለት ነው ለመጀመሪያ እንኳን ደስ አለሽ እና ልጅሽ ገና ካሁኑ በረከት ይዞልሽ እየመጣ ነው እና ሱበረከት ስሙን ችግር የለውም እንወያይበታለን እኔ ኪሩቤል ብያለኝ ከዛ አንቺን ያወጣሽው ደግሞ ትናገሪና የሆነ ቀን ኮሜንት ላይ ጽፈን ኦዲንስ ደግሞ የትኛውን ስም እንደሚያጸድቅ አብረን የምና ይሆናል ማለት ነው በዛሬ እናድርገው እንዴ እሺ ለማንኛውም ታሚዜች የአንቺ ምርጫ የኔንም ምርጫ ዛሬ በሚለቀቀው ቪዲዮ ላይ ኮሜንት ላይ እናስቀምጣለን ከዛ ላይክ የበለጠ ስም ይጸድቃል ማለት ነው ተስማምተናል ከእናንተም ጋር ተስማምተናል ስለዚህ እርታዬ አሁን ወደ ማየት ልትመጪ ነው። እንዳትለቃት ተዘጋጂ ተዘጋጂ። አንድ ሁለት ዛሬ ሩታ እንግዲህ የመኪና ባለቤት ከርሜላ አሟታል። አሁን ጭራሽ የባሰ አመማት ወደ ላይ እያላት ነው አብርሃም ማለት ነው። በጣም አሟታል። ሽንት ቤት እየተሯሯጠች ነው በአሁኑ ሰዓት እርግጠኛ ነኝ የሩታዬን ደስታ ስታይ፣ ይሄ መኪና አብርሃም ገዝቶ ስታይ ማለት ነው። እራሷን ጠውዞ ወድቃለች። ድረሱላት፣ ድረሱላት። እንኳን ደስ አላችሁ፣ እንኳን ደስ አለሽ ሩታ። አሁን ማለት ነው ይሄ የምታየው መኪና ሁሉ ነገሩን ጨርሶ ታርጋውን ምኑን ሁሉ ነገር ጨርሶ እንግዲህ ምንም ታንቺ የምጠበቀው መንዳት ብቻ ነው። እንግዲህ ፋሚሊዎቼ ይሄንንም አውቄ ሰርፕራይዝ እንደማድረጋት ከዛም በፊት አቅ ስለነበረ መንጃ ፍቃዱን አስቀድማ ያኔ እንድትማር አድርጌ ነበረ እና መንጃ ፍቃድ እጇ ላይ ነው ያለው። ስለዚህ ወደ ቤት ስትመጪ በራስሽ መኪና ነው ማለት ነውአቀ አደለም ነው ሲያንስብሽ ነው እንጂ አይበዛ ሸማለት የዚህ መኪና ባለቤት ሆነሻል። ቁልፉን ቡቡዬ ታስረክብልኛለህ። ከዚህ በኋላ አንተ ኪስ ላይ ምንም አረ፣ የብሩኬ ስም ተቀማ። ሃይሚ ድረሽ እየምሬን ነው እኔ። አሉ ከቡቡ በስተቀር ከሃይሚ ከምጠራ ሰው በስተቀር ሌላ ሰው እንዲጠራ አልፈልግም። ቡቡ ጨራሽ ቡቡ እያላችሁ ነው ሁሉ የምጠሩት ወይ? ይህንን የምታዩት የሱዚኪ መኪና ባለቤት ሩታ ሆናለች። ከዚህ በኋላ መጣላት የለም። እባካችሁ ስወዳችሁ በቃችሁ እንዴ! ቢያንስ እንኳን ትንሽ ጊዜ ታረቁና አብራችሁ ኑሩና ማለት ነው። ከዛ በኋላ ተጣሉ። የምሬን ነው። በቃ አሁን ፍቅሩና በቃ የእድሜለንም አልፈልጋችሁም። ድጋሚ ለማን ልትገዛ ነው መኪና፣ ወይስ ቤቱን አልጨረሳችሁም ከፍላችሁ? አልጨረሳችሁም እንደ አፓርታማ ቤት የተመዘገባችሁትን ማለት ነው። የምሬን ነው። እናንተ እዳችሁን ለመክፈል ብላችሁ በቃ ትዳራችሁን ትዳራችሁ ላይ ትጫውታላችሁ። ቃቃ የምርዴን ነው። እና በዚህ አጋጣሚ ኦዲንሶች እንድታቁ ምፈልገው ማለት ነው ገባችሁ አይደለ? እኛ ዩቱበሮች እንዳለ ማለት ነው እናውቃለን። እነሱ እንዳልተጣሉ ኢቭን እናውቃለን። ነገር ግን በቪዲዮ በቃ በደንብ ወቅጠን ነው የምንሰራው ማለት ነው ገባችሁ አይደለ? በቪዲዮ አስተያየት እንሰጣለን። ነገር ግን አብዛኞቻችሁ እንድታቁልኝ ምፈልገው እነሱ ህልማቸውን እያሳኩ ነው በቃ አልተጣሉም። አብሪሽና ሩታን በፍጹም ተጣልቶም አያቁም አይጣሉምም። ገባቸው አይደለ ግን በቪዲዮ በሚሰሩ ስራ አስተያየት እንሰጣለን። አለ አብርሃምን በሚሰራው ሩታን በምሰራው እንሰጣለን። ነገር ግን እነሱ አላማቸውን እያሳኩኑ በቃ አለቀ። እየተወቀጡ ምንም እየተባለ ይኸው ለሩታ መኪና ገዛላት። አንድ አላማ አዘጋጅ እንትን አሳካ ማለት ነው። ከዛ ደግሞ ድጋሚ ደግሞ አሁን አፓርታማ የተመዘገቡ ቤት አለ። እሱን ደግሞ ይጨርሳሉ ማለት ነው፣ ከፍሎ ገባቸው አደለ? ከዛ ቤታቸው ይገባሉ ማለት ነው። ስለዚህ ቤተሰብ እነሱ አላማችሁን እያሳኩ ነው። ምን ይመስላቸዋል? እናንተ ብትታረቁ ምን ይመስላቸዋል? ምን ይመስላቸዋል? በዛ ላይ ደግሞ ማለት ነው፣ ቲክቶኬን በጣም ሪፖርት የምታረጉት ደህና ናችሁ? ደህና ናችሁ? ምን አድርጌ ነው? የምሬ ነው። ሩታን ስለምነጥፍ ምናምን እንደዚህ እንትን በአሽሙር ምናምን ስለምናገረው በሚሰሩት ስራ እኮ ነው የምሰራው ማለት ነው። ሰማችሁ አይደለ? እኔ ቲክቶክ ምንም ይሄን አክል ቢዝነስ መሰራበት ምናምን አይደለም፣ ግን በዚህ ልክ እንደዚህ መሆናችሁ ነው። እኔ በጣም ነው የሚገርመኝ፣ በጣም ነው የምትገርሙኝ። ምስኪኖች፣ ምስኪኖች እኮ ናችሁ፣ ምስኪኖች። አይ ያው በሐሳብ፣ ሙሉ ጓደኞች ያግዘውኛል። ያው በገንዘብ እኔ እንትን ብልም እነሱ ደግሞ ሀሳባቸውን በደንብ አድርገው ነግረውኝ እንዲህ ልናደረግ እንደዚህ እንደዚህ አድርገን ሰርፕራይዘሩት ማድረግ እንችላለን ብለውኝ እንግዲህ በመጨረሻም የጋራ ሀሳብ ሆኖ ተሳክቶልናል ማለት ነው። እና ደስታሽን በደንብ ግለጅ እንድንስኪ በደንብ በነፃነት ማለት ነው። ምን ተሰማሽ? ከዚህ ግቢ ራሱ ሲይዘሽ ነው የምትወጪው። ከዚያ አላምንም ማለት ቀን ሶስት ቀን ግቢ እሱን ስታሳድሪው በደንብ እያመንሽ እያመንሽ ትመጫለሽ። እንዳምን እዚሁ እዛው ነው የማድረው። እና የተሰማሽን ስሜት እስኪ ንገሪያቸው። በጣም አመሰግናለሁ ሁላችንም። በተለይ አንተ በጣም አድርግ አመሰግናለሁኝ፣ ግን የምራችሁ ነው በጣም በጣም አመሰግናለሁ፣ በጣም ከልቤ እኔ እንጃ ስለተጨነክልኝ እኔ ለማስደሰት እኔ ሰርፕራይዝ ለማድረግ ብዙ ጣውሬድን ስለወጣ፣ ስለወረድክ ከልብ አመሰግናለሁ።

እንግዲህ እና ደስ ስላለሽ እኛም ደስ ብሎናል። ምን አባ ክ መልካም ምኞታችሁን መመኘት ትችላላችሁ። ብቻ ለማንኛውም ፋሚ ደስ ብሎናል፣ ይህንን ታይም በማየታችን ብቻ ፈጣሪ ይመስገን። እኔ ምንም የሚለው ነገር የለም። ያው ነገር ያደረገው በኔ ጉልበት በኔ አቅም በኔ እንትን ሳይሆን የፈጣሪ ስራ ነው እና ተመስገን ነው። የምሬን እውነት ተመስገን ነው። ከዚህም በላይ ደግሞ ሌሎች ነገሮችንም ለማስመረቅ ያውቃን እንላለን ማለት ነው። ሩታዬ ዛሬ እንግዲህ የደስታሽ ቀን ነው። ስትት ብለሽ መዋል ትችያለሽ አንድ ዞር ዞር ማለት ትችያለሽ ማለት ነው መኪና ሚለሽ አሊያም ግን አንዱ ወር እንግዲህ የመጣሽ ሞተሯን ብቻ እያሞቅሽ ወደ ቤት ትገቢያለሽ ማለት ነው እሺ ለማንኛውም ፋሚሊዎች ወደ እናንተ ደግሞ ስመጣ ሁላችሁም ይህንን ቪዲዮ እስከ መጨረሻው እያያችሁት አብራችሁ ስለነበራችሁ ከልብ ከልብ እናመሰግናለን ይህ መኪና የኛ ብቻ ውጤት አይደለም። የእናንተ መጨመር ነው። ዛሬ ላይ ስለሰራው ነው ይህንን ነገር ማድረግ ይቻልኩል ማለት ነው። እና ሁላችሁም ከቦኔ የሆናችሁ ቪዲዮዎችን ላይክ የምታደርጉ ቪዲዮዎችን የምታዩልኝ ሙሉ የኔ ውድ ፋሚሊዎች ከልብ አመሰግናለሁ። እግዚአብሔር ያክብራችሁ። እናንተንም እግዚአብሔር ያሰባችሁትን በሙሉ ያሳካላችሁ። እናት አባታችሁን ይጠብቅላችሁ። ወንድም እህታችሁን ይጠብቅላችሁ። ከልብ ነው እና ቀስ በቀስ ብዙ ነገሮችን የሆነ ለመናገር ያው እኛ ደስ ብሎናል፣ እግዚአብሔር ይመስገን። ለዚህ ስላበቃችሁ በጣም ደስ ብሎናል። የሰው ደስታ በጣም የሚያስደስተነን እንዳለ ኦዲንሶች እናንተ ማለት ነው። ነገር ግን የእናንተ የሚጠቀም ምንም አይነት ነገር ላይፍ የላችሁ። ገባችሁ አደለ? የምንጠቀምበት ምንም አይነት የምታስተላልፉት የለም። አንዳንዴ እንደዚህ አይነት ጥሩ ነገሮችን ስታደርጉ በፊትም ጥሩ ነገር እርዳታ እንደዚህ ታደርጉ ነበረ። እና ደግሞ አንዳንዴ ደግሞ በቃ እንዴት ነው በቃ ብቻ በፊት ነበረ፣ በቃ አለቀ። በፊት በፊት በፊት ቡታጅራ እያላችሁ፣ ከዛ በኋላ ግን ምንም ከእናንተ የምንወስድ ምንም የሚጠቅም ቪዲዮ ሰርታችሁ አታውቁም። እኔ እውነቱን ላውራ ከተባለ ማለት ነው። ገባ አደለ? ስለዚህ ላይፋችሁን ምንም አይነት ከእናንተ ምንወስድ የሚጠቅም ነገር የለም። ግን እንደዚህ ጥሩ ነገር እንደውም ስታስተላልፉ ደስ ይላል፣ ደስ ይላል ማለት ነው። እንግዲህ ዛሬ ቪዲዮችን ይህንን ይመስል ነበረ አንድ ጊዜ ቤተሰብ እንግዲህ ሙሉ ነው። ያላያችሁት ገብታችሁ ማየት ትችላላችሁ። አብርሃም ቤት ነው ማለት ነው። ቤት ተረፈ። ሰላማችሁ ይብዛልኝ። እንደኔ እንደተደሰታችሁ ተስፋ አድርጋለሁ። ባይ ባይ